ሰላም ሰላም እንዴት ናችሁ? በእያላችሁ በትል ነገር ሰላም ነው አሸይና አሸይና አንድ ያላችሁ ሙኝላችሁ አለ ቢስጭ ስት ጉንዱሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አቀብሉ። ለዚህም ሁሉ ያውን ሰግናችኋለሁ። ዛሩ ድሚዘናችን ዞላችሁ የመጣነው እንግዲህ እጅግ በጣም የሚያሳዝነውና ልብ የሚሰብረው የኢትዮጵያ ሴቶች ብርበር ሊግራር በተጎናኘና የኢትዮጵያ ብሔራዊ ቡድን የሴቶችን በተመለከተ የተነሳው አሳዛኝ ወረጃ ነው። እንግዲህ እኔ በዚህ ጉዳይ ላይ ምንም ማለት አልፈልግም። ምክንያቱም በዚህ ውስጥ ጥቂቶች ለቤተሰባቸው አገራቸው ተስፋ ይዘው ብዙ የሚለፉ ሌትና ቀን የሚደክሙ ምስኪን እህቶቻችን ስላሉ በዚህ ጉዳይ ላይ የሌሎችን ስነልቦና ሊሰብር የሚችል ማንኛውም ቀሎ ነፌዝ መጠቀም አልፈልግም። ነገሩ ግን ጥንቃቄ ያስፈልጋል። እንዲህ አይነት ነገሩ እናቴ በእንቁላሉ በቆጣሽኝ አይነት ነገር ውስጥ እንደምንገባ ቀድመን ተናግረን ነበረ። የዚህ ሁሉ ጉዳይ ዋና አንበል ጆርዲነች ጆርዲ፣ እንደምታውቁት እንደ ኢትዮጵያ ፖለቲከኞች የት መቹ መግባት እንዳለባት ምታቅነች። የኢትዮጵያ ፖለቲከኞች እንደሞታቁት ከሞላ ጎደል ከመቶ ዘጠና ፐርሰንቱ የሚሆኑት ለህዝብ ተቆርቁሮ የህዝብ ጉዳይ፣ የህዝብ ረሃብ፣ የህዝብ ስደት፣ የህዝብ ጉስቁልና ዶንታ ሰጣቸው ሳይሆን ባራዳም፣ በፋራም ስልጣን ተይዞ በህዝብ ዶምና ሎብ ላይ ቶንዶላቆ ለመኖር እንደሚሯሯጡ ታውቃላቸው እና ጆርዲም እንደዛው ነው። አንድ አይነት ነው ስሌቱ። በሴቶቹ ጥቃት አሳበው ይገባሉ። ነገር ግን እነሱ ሴቶቹ ለራሳቸው ፍጆታ ነው የሚያውላቸው፣ ለራሳቸው ፍጆታ ነው ተናግረን ነበር። ከዚህ በፊት አፍ አውጥቶ እየተናገሩ አሁን የጆርዲ ቲፎዞዎች የሚገርመው ለብዙ ሰው ለሴት ተቆርቃሪ ይሄ ፌሚኒስት የሚባል አስተሳሰብ ከሞላ ጎደል ከስር መሰረቱ አለም አቀፍም አነሳስ ይታወቃል። እድገቱን በምን መልኩ እንዳደገ የሚታወቅ ነው። ፌሚኒስት አስተሳሰብ ይዞ የሚሄዱ እነዚህ የተቆፈረ ያልታጠበ ዝንጆብል የሚመስሉ አውራሪ ሴቶች እጅግ በጣም አደገኞች ናቸው ብለን ቀድመን ተናግረናል። የዚህ ሁሉ ጉዳይ አንበላ ጆርዲ ነች የዚህ ሁሉ ጉዳይ ከጀርባቸው ከፍተኛ ተልእኮ ተሸክሞ እየመጡ አረመኔዎቹ ናቸው ብለን ተደጋግሞ ተናግረናል። ህዝባችን ሊሰማ አልቻለም። በእርግጥ የሰማቸውም አሉ። ነገር ግን አብዛኞቹ አውቆ አበደች። እናንተም የዚህ ጉዳይ አቆንቃኞች እንደሆናችሁ እናውቃለን። እንዴ አፋውጡታ እኮ ነው። ጆርዲ ከወንድና ከድብ ከጅብ የቱ ይሻልሻል ስትባል እኮ በአደባባይ ነው። እኔ ድብ ይሻለኛል፣ ጅብ ይሻለኛል፣ ጎማሬ ይሻለኛል እስከ ማለት የተደረሰ እኮ ከጀርባቸው የያዙት አጀንዳ እኮ ነው። ከጀርባቸው የያዙት አጀንዳ እኮ ነው እንጂ ጠፍቷቸው አይደለም። እውነቱ ጠፍቷቸው አይደለም። ጅብ ይሻለኛል፣ ጅብ ይሻለኛል፣ ጉማሬ ይሻለኛል፣ አዞ ኮርኮሮ ይሻለኛል እስከ ማለት የተደረሰው ጀርባቸው ተልእኮ ስላለው ነው። ይሄን ለማደናቁር አትሞክሩ። በህፃናት ጥቃት፣ በሴቶች ጉዳት አስመስላችሁ ለራሳችሁ አጀንዳ አትቀበሉ ብለን ተደጋግመ ተነግረነው ተደጋግመን እየተናገርነው። ብዙዎቻችሁ ለማደናቆር እኛ እናውቃለን። በአንዳንድ ዩኒቨርሲቲዎች ላይ፣ በአንዳንድ አዳሪ ትምህርት ቤቶች ላይ እንደተባለው፣ በዚህ በእግር ኳሱ ዙሪያ ምን ምን አልፎ አልፎ እንደ ይደረገ በደንብ መረጫ ስለዋለ ይሄ ነገር አካሄዱ ደስ አላሉንም። አንዲት ሴት ከመሬት ተነሳ ከወንድ ይልቅ ድብ ይሻለኛል፣ ጅብ ይሻለኛል፣ ጎማሬ ይሻለኛል፣ ኮርኮሬ ይሻለኛል የምትሉበት አመክንዮ የለም በፍጹም። አንድ ሰው ወይ ከአዳም መሆን አለበት ወይ ከሔዋን መሆን መቻል አለበት። አዳምንም ሔዋንም እፈልጋለሁ የሚለው እባብ ብቻ ነው። ወይ ከአዳም መሆን አለባቸው ወይ ከሔዋን መሆን አለባቸው። አዳምም እፈልጋለሁ ሔዋንም እፈልጋለሁ የሚለው ወይ ደግሞ ከሁለቱም የቆራ ደግሞ ርግጠኝነት እባብ ነው የሚሆነው እባብ ልትሆኑ ትችላላችሁ ብለን ገምተናል።

ወንዶች እየተደፈረ ሴቶች እየተደፈሩ ለመስማት የሚሰቆጥጥ ብዙ ጉዳዮች እንዳለ አይቶናል። ውስጡ ለውስጥ እየተስፋፋ ያለው አደገኛ አካሄድ እናውቃለን። ጆርዲ ቡና ሻይ፣ ከጆርዲ ጋር እውነት፣ ከጆርዲ ጋር የምትመላመሉበት ነው፣ እዛ የምትሞዳም ወዱበት። እንዴት እንትን አርባ ሴቶች ጆርዲ እኮ አንድ ሰሞን እኮ አርባ ሴት አንድ ክፍል ውስጥ ይዛ ለአንድ ሳምንት ሽሮቡትን እንላለን ሲሉ ነበር። እንዴት በቃ እኛ ጡጦ እንጠባለን፣ እናንተ ጂኒሶች ናቸው። ምን እንደምታደርገው አነቅ አይሆንም። ይሄ ነገር አይሆንም። ከስሩ መሰረቱ መላ እንፈልግለታለን። ግድ የላቸው ወይ እናንተ ወይ እኛ ወይ ከአዳም ወይ ከሄዋን ያልሆነው እባ ብቻ። አይ ሁለቱንም እንፈልጋለን ወይ ሁለቱንም አልፈልግም የሚል እኔ ድብ ነው የሚሻለኝ ጅብ ነው የሚሻለኝ፣ ጉማሬ እፍረተ ቢስ ሴቶች እኮ ሞልቷል እኮ ራቁት ለመሄድ በቂጣቸው እ እንጀራቸውን ለመብላት የሚፈልጉ ቂጥ እያወዛወዙ በየሚዲያው እንዴ፣ ብዙ የሚሰቀጥጥ ነገር አለ። እኛ የእህቶቻችን ክብር ላለመንካት ብለን ነው ብዙ ነገር ምናዶን አቁረው አይቶን እንዳላይ ሶምተ እንዳልሆነ የምንሰማ ከጉዳችን ሷና ቆርቶ አይደል። እኛ እንደ ሚዲያ ሰው የሚደርሱን መረጃዎችን ብናወጣ የእህቶቻችን ክብር ይነካል በሚል ነው የእናቶቻችን ክብር ይነካል በሚል ነው እንጂ ጋጥ ወጦች ምን እንደምትሰሩ ሎከት ስለሌላችሁ፣ ደግሞ በቀላሉ ማስረጃና መረጃ ውስጥ ትወድቃላችሁ። ሎከት የላቸው፣ ለዛ ነው የምታደርጉት ነገር በሙሉ የስድ አደግ የጋጥ ወጥ ድርጊት ስለምታደርጉ ነው። እና እኔ አሁን በኢትዮጵያ ብሔራዊ ቡድን ውስጥ ያለው ነገር ሙሉ መረጃ ስለሌለኝ ኮለንዲ ነው፣ እንደዛ ነው ልልማ አልችልም። ነገር ግን ችግሮች እነ ጋዜጠኛው ጉርማቸው እና ሌሎችም እንዳወጡትና እኛም እንደሚደርሱን መረጃ ችግሮቹ አሉ ስፋታቸውን በዚህ ደረጃ ነው ብዬ የምናገር አልችልም። አደገኛ የሆነ ትውልድ ሊያጥፋ የሚችል አካሄዶች ግን እየተሄደ ነው እዚህ ሀገር ላይ። እኛ ግለሰብ አንዳንዶቹ እንደዚህ ይሉኝ ነበር። ስለ ጆርዲ ሳነሳ ማስሎ እንዴት ነው ስለ ግለሰብ ስለ አንዲት ጋጦጥ ልምን አጀንዳ አርገቶ አነሳለ ነውር ነው አታንሳ ብን የምትሉ ሰዎቹ ነበራቸው ተከታዮች፣ ቤተሰቦች። ነገር ግን እኔ ትውልዱ ሊያጠፋ የሚችል አደገኛ እንቅስቃሴዎች እንዳሉ መረጃና ማስረጃ ስላለን ነበረ በአቅማችን እንደው እወቁት ለማለት የሞከርነው አሁንም ይሄ ጉዳይ በጣም በጣም አስጊ የሆነው ደረጃ ላይ ተደርሷል። በየፖሊስ ጣቢያ በየህፃናት በታዳጊዎች ማቆያ ሄዳችሁ ብታዩ ልብ የሚሰብር ነገሮች አሉ። መታረም ያስፈልጋል። ትውልድ መንቃት መቻል አለበት። በአዳሪ ትምህርት ቤቶች ምን እየተከናወነ ነው? ከትርፋቸው ጉዳታቸው ይወልጣል። ትርፋቸው ይወልጣል ትውልዱ እየተጠቆመ የሚለው በየጉሉ ትምህርት ቤቶች ያሉ እንቅስቃሴዎች እንዴት ነው? የቀን ጭፈራ ቤት ቀዋለ ህፃን ህፃን ጮቁላ ልጆች የቀን ጭፈራ ቤት ብለው ትምህርት ቤት አቋርጠው የሚሄዱበት ሴተኛ አዳሪነት የሚቆሙት በየአቅጣጫው። ሞራመጃ ኮ የላቸው ሞራመጃ ኮ የለው። አሁን ከተማ ላይ ኮ ትንሽ መሸት ሲል ኮ የማያንቀሳቀሱበት ሁኔታ ተደርሳል። እንደው እግዚአብሔር ይስጣቸው። እዛ ጊዮርጊስ አካባቢ የነበረው ነገር አሁን ጦፍተን እንጂ በጣም የሚዘገንን ነበር። ለመናገር የሚዘገንን ወደ ኦራይለም ወደ ምን አካባቢ በሙሉ ሰው በእግሩ መራመድ በመኪና ሲያልፍ ራሱ የሚያዩ ነገር የሚሰቆጥጥ ነበር። እና ብዙ ውስብስብ ችግሮች አሉ። ይሄ ውስብስብ ችግሮች ከጀርባ እነማን ናቸው የሚለው መጠርጠር መቻል አለበት። ጋጠ ወጦችን እያጨበጨበ ከፍ ያደረገ፣ በእርግጥ ከጀርባቸው እናንተም የዛ አቀንቃኝ እንደሆናችሁ በየቤታ በጣም ትንሽ የሚከብድ በቤቱ ለመናገር የሚከብድ ነገር እየሆነ ነው ያለው። በየቤቱ አንድና ሁለቱ ጉዳይ አይደለም ያለው በጣም አስቸጋሪ ነገር ውስጥ ነው የገባነው። እና እርምት ያስፈልገዋል የወቶቻችን ሞራል መንካት አያስፈልግም። በዚህ ጉዳይ ላይ ፌዝ፣ ሳቅና ሱላ ቀልድም አያስፈልግም። ነገሮች ግን መስመራቸውን እየሳቱ ይመስላል። ነገሮች ግን መስመራቸውን እየሳቱ ይመስላል። መታረም አለበት፣ መታረም አለበት። አሁንም ዶግመን ደጋግመን መናገሩ የምንፈልገው ነገር ትውልድ የሚያጠፋ ነገ አንገት የምንደፋበት ከሃይማኖት፣ ከባህል፣ ከማንነታችን እያፈነገጡ አካሄዶች መታረም ያለባቸው ይመስለኛል። አሁንም ጥንቃቄያችን አይሎኝ ነው የምለው። በእውነት በጣም ልብ ይሰብራል። በጣም በጣም በጣም ዝም ብሎ ለማውራት እንኳን የሚሰቀጥጥ ይሄ ነው እንዲህ ነው ለሚጠይቁ ሰዎች ይሄ ነገር ምንድን ነው ስትል እኮ እንዲህ ነው እንዲህ ነው ብለው ለማስረዳት እራሱ ለማስረዳ አሁን እኮ ለመናገር እኮ ነው በጣም አስቸጋሪ እኮ ነው። ይህን ጉዳይ አይፈቅድም፣ ሃይማኖታችንም አይፈቅድም፣ ባህላችንም አይፈቅድም፣ ማነታችንም አይፈቅድም። በቪዲዮ ማስረጃ እነ ጆርጅ በቪዲዮ ማስረጃ ወጥቶ እኮ ምን አገባቸው የፈለገችውን ታርግ የሚሉ ሰዎች እኮ በሺዎች የሚቆጠር ኮሜንት ተጽፏል። እነዛ ሰዎች እነማን ናቸው ነው ጥያቄው። ምን አገባቸው እንደፈለገች ትሆን አያገባቸውም ውስጥ የገቡ ሰዎች እነማን ናቸው ብሎ መጠየቅ መፈተሽ ያስፈልጋል። እና አስቸጋሪ ጊዜ ከፊታችን አለ። ነገር ግን እንወጣለን እንኳን ንዱ እናንተ አይነት የተወሳበሳችሁት ቀርቶ በእርግጠኝነት ነፍሰ ገዳዮችን እንኳን ከገቡበት ገብተን መላም እናበጅለት ይሆናል። መታረም አለበት፣ ለራሳችን መስተካከል አለባቸው። ጥንቃቄ ያስፈልጋል። የን አሳውነ ሲሞቻችን ላይ ከአርብ ሸር ወዳቸ አለው ይሞቻቸው